ሲቪል ማህበራት በማህበራዊ በኢኮኖሚያዊና ዴሞክራሲ ግንባታ ያላቸው ሚና አጠናክረው እንዲቀጥሉ ጥሪ ቀረበ። የአማራ ክልል ፍትህ ቢሮ በአዲሱ የሲቪል ማህበራት ማቋቋሚያና መተዳደሪያ አዋጅ ዙሪያ ስልጠና ሰጥቷል። ትርንጎ ኤርሳው ተጨማሪ አላት። የአማራ ክልል ፍትህ ቢሮ ከሲቪል ማህበረሰብ ድርጅቶች ጋር በተሻሻለው የሲቪል ማህበረሰብ ድርጅቶች ማቋቋሚያና መተዳደሪያ አዋጅ ዙሪያ ውይይት አድርጓል። የሲቪል ማህበረሰብ ድርጅቶች በክልሉ ህዝብ ሁለንተናዊ እድገት ላይ እንዲሁም በማህበረሰቡ ዘንድ የበጎ አድራጎትና በጎ ፈቃደኝነት ባህል እንዲጎለብት አይነተኛ ሚና እንዳላቸው የአማራ ክልል ፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽም ገልጸው አዲሱን አዋጅ ማስተዋወቅና ለተግባራዊነቱ መስራት እንደሚገባ ተናግረዋል። የሲቪል ማህበረሰብ ድርጅቶች የአዋጁን አላማ፣ የሲቪል ማህበረሰብ ድርጅቶች ለአገር እድገት ያላቸው ሚና፣ የመንግስትና የሲቪል ማህበረሰብ ድርጅቶች ግንኙነትና አጠቃላይ የተያዩ ጉዳዮች ላይ በመወያየት በአዋጁ ላይ የተሻለ ግንዛቤ መፍጠር ታስቦ የተዘጋጀ መድረክ ነው። የሲቪል ማህበረሰብ ድርጅቶች ለሰብአዊ መብት እንቅስቃሴ፣ ለዲሞክራሲ ስርዓት ግንባታ፣ ለልማት ስራዎች የማይተካ ሚና ያላቸው በመሆኑ አዲሱ አዋጅ የነበሩባቸውን የአሰራር ማነቆዎች የሚፈታ እንደሆነ የገለጹት ደግሞ የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማረ ሰጤ ናቸው። ክልላችን ላሉ ልማቶች የሰብአዊ መብት እንቅስቃሴ የዲሞክራሲ ስርዓት ግንባታ የልማት ስራዎች የሲቪክ ማህበራት ማይተካ መንግስትን የመደገፍ ከፍተኛ ሚና አላቸው። በአዲሱ አዋጅ ዙሪያ ስልጠና የሰጡት የባህር ዳር ዩኒቨርሲቲ የሕግ መምህር ግዛችሁ ስለሺ በአሰራሩ ዙሪያ የነበሩ ብዥታዎችን ለማጥራት ስልጠናው እንደሚያግዝ ተናግረዋል። ሚናቸው ምንድን የሚለው መለየት፣ ግንዛቤ መፍጠር ነው። ከዛ ባሻገር የበጎ አድራጎት ድርጅቶች የሚያቋቁሟቸው ድርጅቶች ቀድሞም የነበሩ ስላሉ ምንድናቸው ናቸው? እነዚህ እነዚህ የበጎ አድራጎት ድርጅቶች ከግብር አንጻር ከገበያ ውድድር አንጻር ገቢ ከማመንጨት አንጻር የበጎ አድራጎት ድርጅቶች በምን በምን መልኩ ይተዳደራሉ? በንሳ ደረጃ ምንድን ናቸው? ላይ መዘርፍ ላይ ይሰማራሉ፣ የት ጋ ከመንግስት የልማት ድርጅቶች ላይ ያያሉ፣ የት ጋ ይገናኛሉ የሚለውን አጠቃላይ የግንዛቤ ፈጠራ ነው። ይህ ስልጠና ነው። የሲቪል ማህበራት ድርጅቶችም የቆየው አዋጅ ብዙ ማነቆች የነበሩበት እንደሆነ ገልጸው በአዲሱ አዋጅ የበለጠ የበጎ አድራጎት ስራው ላይ ተግተው እንዲሰሩና ለተቋቋሙበት አላማ እንዲሳካ እንደሚያግዛቸውም ተናግረዋል። ሲቪል ማህበረሰቡ ከወጣ በጣም ቆይተዋል። በጣም የቆየ ነው ከወጣ። ስለዚህ አሁን ደግሞ አዳዲስ ማህበራዊና ኢኮኖሚያዊ ሁኔታዎች ተፈጥረዋል። ስለዚህ እሱን አኮሚዴት አድርጎ ይወጣል ብለን እናስባለን። በድራፍት ደረጃ ያየ ነው ስለሆነ ስለዚህ በተለይ እነዚህ የልማት ድርጅቶች ላይ፣ የገቢ ማስገኛ ድርጅቶች ላይ በደንብ እንሰራ እና እዚህ ከግብር ጋር ተያይዞ የሚገጥመን አንዳንድ ችግር ነበር። አሁን የመጓራጎድ ድርጅት ግብር አይከፍልም እንደ ንጋት ማለት ነው። እነዛ የልማት ድርጅቶች ይከፍላሉ በእኛ ስር ያሉት ማለት ነው። ግን ንጋትንም ክፈል የማለት ሁሉ እንትኖች ነበሩ እንደ እንትን ስለሚቆጠር ስለዚህ ብዙ ችግሮችን ይፈታፍል እናስባለን። የሲቪል ማህበረሰብ ድርጅቶች በክልሉ የልማትና የሰላም ግንባታ ሂደት ያላቸውን ተሳትፎ አጠናክረው እንዲቀጥሉም ጥሪ ቀርቧል።